ስደት ላይ ስንት አመት ቆያችሁ? ምን አተረፋችሁ? ጤና፣ ሀብት፣ ንብረት፣ ህመም ብዙ ነገር አለ። ከስደት ምን ተማር ወይም ምን ተማርክ? አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውዴት ተከበራችሁ የቻናል ቤተሰቦች፣ በያላችሁበት የአላህ ዝነት ራመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ አስተማሪ በሆነ ርዕስ መጥቻለሁ። ለቤቱ አዲስ የሆናችሁ የደቡብ ምልክት በመጫን ቤተሰብ ሆኑ ቤተሰብ የሆናችሁ ደግሞ ሸር ላይክ በማድረግ አጠናኩኝ ማለት ነው። ዛሬ ላይ የመጣሁትኝ እንግዲህ ከስደት ምን ተማርሽ በሚል ርዕስ ነው። ቪዲዮውን ግን ላይክ ሼር አድርጉ ሁላችሁም ማለት ነው። ህይወት ከትናንቱ ዛሬ ስንት አሳየን፣ ከስንቱ አስተዋውቆ ከስንቱ ለየን። ስንቱ ቤት ሲቀልስ ሲቀልስ በህይወት ጉዞ ስንቱ እቅዱን ሲኖር ስንቱ ትዳር ይዞ ስንቱ ስንት ነገር አስቦ ሲሰራ ስንቱ እየወለደ በስሙ ሲጠራ፣ የቸገረው ጊዜ ማንም እየመጣ ልብሽን ሲያ ቀልጠው በቃላት መረጣ፣ ከጎርፍ እየገባሽ ዘለሽ እንደ ጦጣ፣ ይህ ህይወት ተራራ መቼ እንደ እንዴት ይውጣ። የሚመክርሽ ሁሉ የሚመስልሽ ጠላት፣ መዋያ ማደሪያሽ ነገርን መብላላት። የሚመጣ ሁሉ የሚልሽ ምን አላት አንቺ ግን አሁንም ፈጽሟል ነጋሽም ማሰባት ተጀመሪም አይቆረቁርሽም፣ የአረብ ሀገር ጥርዝ መባል አያምሽም። እየቸገረው ብቻ መጥቶ የሚያሳድድሽ እከኩ ሲራገፍ ሁሉም የሚክድሽ ጅል ስለሆንሽ ነው ልንገርሽ ቢናድሽ ተነሽ ከምኝታው አእምሮ ሽናንቂው አይ ያል ግን ጅብ ብላሽ ይህንን እወቂው። የትናንቱ ውበት ዛሬ አንቺ ጋር የለም፣ አቁን ተገበይ። ይሄ ውሸት አይደለም፣ እውነት ነው። ታዲያ እንደ ቀላል ነገር ውብ እድሜሽ ሲጠፋ ለብቻ መኖሩ ይሆናል ወይ ተስፋ? ማንም ለዓላማው ሲረማመድብሽ ወስኝና ተነሽ፣ መንቃት ነው ያለብሽ። በራሳቸው ህይወት እየተሞሸሩ በአሁኑ ዘመን ትዳር ብለው ሲናገሩ ጆሮሽ ሸምጥጠሽ ቆመሽ እየሰማሽ የወንድን ዘር ሁሉ በክፋት እያማሽ፣ ቆሞ መቅረት እንጂ አንቺ ልጅ አትወልጂም። በዚህ ሀሳብ ደግሞ ማንም አትቆጂም። በራስሽ አእምሮ ለምን አትሄጂም? የዚች ምድር ቀመር ፈጽሞ አልገባሽም። ከትናንቱ ላይ ነሽ ዛሬም አልነካሽም። አንቺ በሞኝ በሞኝነትሽ ስትቀሪ ማረሽ። እስኪ ልጠይቅሽ ከስደት ምን ተማርሽ? እስኪ ልጠይቅሽ ከስደት ምን ተማር? ወላሂ ከአንጀቴ ነው አግቢ በወንድማችን የተጻፈ ነው? በእድሜሻ ትቀልጅ ይልቁን ተጠቀሚበት፣ ተሰተሪበት በትዳር ይደግፋል አንድ ቀን ውበት። ነገ ዛሬ ስትይ ይመጣል በራስሽ ሽበት። ዛሬ ናቅሽ ሁሉ አይገኝም ያኔ በቅጽበት። ትዳር ነው ግርማ ጌጥሽ የሴትነት መነሻ፣ ትዳር ነው አትሸወጂ የሰላም ዓለም መድረሻ። ትልቁን ነገር ያቃልላል የሰው ልጅ ህጻጸት ሲሻ በተራ ቁንጸል ሀሳቦች አትቆይ ከሀራም ዋሻ። ደስ የሚል ስቃይ ነው ትዳር ምንም ቢከፋ፣ በውስጡ መኖር ልመጂ ፈጽሞ ሳትቆጪ ተስፋ ለጥፋትሽ መሸፈኛ ትዳርን አታነውሪ፣ መጥፎ በማለት ለማንም አታውሪ ባለ ጤንነት ባለ ባለ ጤንነት አለም ራስን ከመከተል ዘውትር ከመኖር በጥፋት መካከል በቅዤት ከመኖር ሆነች ተከታካይ ነቃይ በቋ ደስ ይሻላል የትዳር ሰቃይ። ልመክርሽ ምንም ሳይከፋሽ አላማ ግብሽ ሳይጠፋሽ ትዳር ነው የሴት ልጅ ልኳ፣ ትዳር ነው ጌጥና መልኳ፣ ትዳር ነው ሙሉ ታሪኳ ታግሳ ሳ ቢሆንም እንኳ ይልቅ አግብተሽ ለጂ በህይወትሽ አትቃለጂ። ስንት አመት ስትሰደጂ ባለጤንነት ከመኖር ለብቻ ኑሮ ከመግፋት እየሰበሰብሽውን ገንዘብ ለተራ ነገር ከማጥፋት ትልቅ እረፍትሽ ነበር በትዳር ጊዜሽን ማጥፋት። መቼ እንደምንሞት አናውቅም። የዱንያ ምኞት አያልቅም? ለአጤነት የለውም ጥቅም፣ ወስነሽ በትዳር ካገባ ካልተሰተርሽ በስተቀር እመኝ በጓደኞች ሽም ስነሽ ነው አንቺ ቁመው ቀር ትዳር ነው የስኬት ስንደቅ፣ ጥፋት ላይ ሁኔ ከመውደቅ የአቋም ሴት ሁኝና ጀግናውን ተሰተሪበት። ይህ ነው የደስታ መርህ፣ ትዳር ነው ጣፋጭ እንደበት። በየሚዲያው እየዞሽ ተራ ወሬ አታራግቢ። በቅናት እየተቃጠልሽ በሌሎች ሕይወት አትግቢ። አንዱን መርጠሽ ወስኚ፣ እድሜሽ አሁን ነው አግቢ። እኔ እየፈራሁ ነው እናንተስ? እንዳላረጅ ፈራሁ፣ እንዳላረጅ ፈራሁ። ክፍት ምቀኝነት ስሜትን እየናጠው ሀሳብ ሌትም ቀንንም እየቀጠቀጠ በግልጽ በስውር ወንጀል እየሰራ አንጸጸት ብለው መቅሰፍትን እየጠራን የራቆት ቪዲዮ እየተለቀቀ የሰውን ሰሳ ሆኖ ወይኔ ከደቀቀ ኢማኑ ከጠፋ ውስጡ ካላሸቀ ሰው ካልተጸጸተ ካልተሸማቀቀ ከወንዱም ሆነ ሴቱ ማስተዋል ሲነሳን የጠላት መሳቂያ መጫወቻ ሆነን በሚዲያው አለም መካሪነን ዳኢ በኢንተርኔት ሰፈር ጥሩነን ገረአ። በተግባር ኑሮ ግን አክተር ነኝ። ኤርትራ ገንዘብ ተበድረን ለሰው እንመልስ ብቻ ተሸክመን የተከበርን ስም ከመልካም ጥሪ ላይ አንንከስከስም። ከጀማአ ሶላት በፍጹም አንደርስም፣ አንሞትም፣ እንዴ አንንቀሳቀስም። እንደዛ ነው የምናስበው። ሰው ሲደውልልን ስልክም አናነሳ ይመስለናል ሁሌም ወቀሳ ከሰሳ ሁሌም ተቃውሰን ተምታታ፣ ብንሳ ከዚህ ቅሽታችን በቶሎ እንነሳ። ባጠፋ ነው ነገር መመከር አንወድም፣ እርቀና ከሀገር ከህትም ከወንድም ብቻ በግፋችን መመስገን ፈለጋ ሀባይ በሌለበት ሀይ ባይ በሌለበት የእውቀት ሀይሎጋ ማዕረግ ለመስጠት መጥፎ ቆላ አደጋ ኸራ አባት ሲምከር ተው እንረጋጋ። ባል ሚስቱ ነገር እያስጨነቀውም ምንም ነገር ብትሆን ጭራሽ ቆፕ የለውም። ሚስቶች በለባላቸው አይሆኑም፣ ሐኪሞች ብቻ አላህ ሆነን በስተዋል። ጥምራሞች ጥፍራሞች የትም ይቀደዳል የሚስቱን ገመና፣ እሷም ትዘንባለች ልክ እንደ ደመና። ቦታና ሁኔታ ጭራሽ ሰው አይመርጡም። ትንሽ ተታችትለው ከቶ አይቀመጡም። ትንሽ ተቻችለው ከቶ አይቀመጡም። ኑሯቸው በስቃይ፣ ልፋታቸው በአናት ሰላም የሌላቸው ፈጽሞ። ትንሽ ቀናት ግን ደና ይላሉ ሌላ ለማስቀናት። የምን ሀጅ እህቴ የፈጽሞባት በደል አይ አይደለም ለስድብ ከጅላት ለመግደል። በፍሮፋይሏ ግን ውድ ትላንት አይደል? እኔ ብቻ ላውቅም ጨካኝ በርክቷል። በወንድም መካከል ጥላቻ ተዛምቷል። ሴቱም እርስ በርሱ ውስጡ ውስጡን ተባልቷል። ወንድም በትዳር ውስጥ እጅጉን ገምቷል። ይገርማል። ሁሉም ሀቅሽ ሽቶ ኖሮ በማስመሰል የቻናን ከሚካል ተቀባብቶ ከሰል ቻፕስቲክ ላፕስቲክ ከመጣ ጀምሮ ጓሽቷል። ይጸበያችሁ ሁሉም ተቀይሮ ቅጥፈት ብሶብናል ከአምናው ለዘንድሮ በቴሌግራም ቅዱስ ነን መካሪ ሌላው ደግሞ ሲመኝ በመጠጥ ስክሬ ፖሊስ ስላስቸግር ቸግር እንዴ በመንገዴ ዳር ቆሜ ሴቶችን ሳልፈግር ለምን ለነገ የሚበጀኝ እውቀቱን ላስቀስም ሕይወት ሳያልፍልኝ ወይኔ አግብቼ ሳልን እያሉ ለፍልፍል ንግራ ያጋባና ድግሪው ቢለኝ እንጂ፣ ሁላችን አብደናል። አይ ወጣትነት፣ በቅኔ ሳልገጥም ሳልቀኝ፣ ባራራ ወይ ገንዘብ ሳልቋጥር፣ ወይ ቤት ሳልከራይ፣ ንጹህ ውሃ አግኝቼ ሳልቆረቆረው፣ የእውነቴን ሳልንስቅ፣ እቅዴን ሳልኖረው፣ የቆሸሽ ልብሴን ምንም ሳልቀይረው እንዳረጅ ፈራው እንዳላረጅ ፈራው። አንድ ቀን ለነገ መልካም ስራ አልሰራው፣ ወይ በመመሪያዬ በእምነቴ አልታመራም፣ ወይ በደርስነቴ ኪታቤን አልቀራው፣ ወይ ከሀሳብ ነፃ ሁኝ ኑሮ አልመራው፣ ወይ ገበሬ ሁኝ ምርጥ ዘር አልዘራው፣ ወይ ከሜዳ አልወጣው ፈረስ ይገራው። እንዲሁ በዚህ ፔጅ ሀሳብ እናጋራለሁ ወጣትነት አልቆ እንዳላረጅ ፈራሁ። ወጣትነት አልቆ እንዳላረጅ ፈራሁ። እውነት ነው እና አሁን ላይ ከስደት ምን ከስደት ምን ተማርሽ በሚለው ርዕስ ብዙ ነገሮችን ማለት እንችላለን ማለት ነው። ከስደት እንግዲህ ከትንሹም ቢሆን ብዙ ነገርን አስተምሮናል። በእርግጥ የማናውቃቸውን ግንስ እኛ ስደት ላይ ስንኖር የዋሆች ሆነን ነው ያለ ነው። ስንቱ ለ ለመኖር ሲል እኛን ያጣጥላሉ። ግን እኛንን እዚህ ብዙ ነገር የምንሆነው አውቀንበታለስ? አውቀንበታልስ ያኔ ስደት ላይ እድሜያችን እንደሄደ ብዙ ነገር እንዳለፈን እረ ስንቱ? ብቻ አልሐምዱሊላሂ ብለን ማሳለፍ ነው፣ ግን አውቀንበት። አሁን ላይ ያለንበትን ጊዜ ስደት ላይ ብዙ ነገሮች አልፈውብናል። ብዙ ማናቃቸው ህይወትን አሳልፈናል። ስለዚህ አሁኑ ስደት ጥሩም መጥፎም ጎናለው፣ ግን እንጠቀምበት እላለሁ። በጊዜያችን እንኩራ እላቸዋለሁ። ውዶችዬ፣ ቪዲዮውን ግን ላይክ ሸር አድርጉ በቅንነት ማለት ነው። ቅንነት ለራስ ነው ማለት ነው ውዶችዬ፣ አላህ ሱብሃነሁ ወተዓላ ደግሞ ይጠብቃችሁ በእያላችሁበት በያለንበት የአላህ ህዝነት ረህመት ሁሉ ከናንተ ጋር ይሁን እያልኩኝ ከዚሁ ሰናበታለሁ፣ ማለት ነው። ቪዲዮውን ግን ላይክ ሼር አድርጉ። አመሰግናለሁ። አላህ ሱብሃነሁ ወተዓላ ለሀገራችን ያውካን በሰላም ሀገር ማለት ስለኛ ከምላችሁም በላይ ነው ማለት ነው። አላህ ስብሃነ ወተዓላ ይጠብቃችሁ፣ ይጠብቀን። ወጥቶ ከመክረት ሁሉ አላህ ይጠብቀን። ከዚሁ እሰናበታችኋለሁ። ባይ ባይ። ቪዲዮ ላይክ ሼር አድርጉ። ባይ፣ ወዳችኋለሁ።